የሚያሳየው ከሆነ አንቺ የነ ወይዘሮ ሚላ ከዚህ በላይ ምን የዲኤን ውጤቱ አንቺ ምንም ያደረግሽ ነው፣ ሀና። የምርመራ የዲኤን ውጤቱ ተቀየረ። ሀና እንዴት ይሆናል ብላ ዶክተሩን የምትጠይቅ ዶክተሩ ግን ወይዘሮ ባዮሽ በኃይለኛው ነበር ያስፈራራችው። ስላስፈራራችው በእጩኛው ዲኤንኤኑን ሊቀይረው ችሏል። ወይዘሮ አስቴርም ከወይዘሮ ሜላት ጋር በመጋጨታቸው የተነሳ ወደ ቤታቸው ተነስተው ሄደዋል። አቶ መላዊ የሃና አባት የመጨረሻ ሕክምና የተደረገላቸው እያለ እንግዲህ ከእንቅልፋቸው ገና ተነሱም የት እንደሚያስተኛቸው ህክምናው ዶክተሩ ቢናገርም ሀና እና ሴ እየጠበቋቸው ነበረ። ዝርግት ብለው እንደተኙ ነበር። ሀና በጭንቀት ውስጥ ናት። በነገራችን ላይ ወይዘሮ ባዩች በኃይለኛው ነው የቃት ሃናም ብቻ አይደለም ጓደኛ ማለት በጣም እንጃ የልብ ጓደኛ ዋናት ነገር ግን ወይዘሮ ሜላት ስለምትቀና የእሷን ንብረት ለመዝረፍ የእሷን የወይዘሮ ሜላትን ሀብትና ንብረት ለመቀማት ታጥቃ ተነስታለች። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች በመላው ዓለም ያላችሁ ሰላማችሁ ብዝት ብዝዝት ይበል። ላይክና ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። ኖላዊ ይዤ መጥቻለውኝ። ኖላዊ ክፍል አምሳ አንድ አሴ ቸምቹ ደውሎለት ስልክ ቸምቹን ለማግኘት ሲሮጥ ሄዶ ነበር። ቸምቹና አሴ ሲገናኙ በዛው በለመዱበት ባደጉበት ባራዳ ቋንቋቸው ሰላም ከተባባሉ በኋላ አሴም አምሮባሃል፣ ቲማቲም መስላል እያለ ቸምቹን ይቀልድበታል። አንተም ኮ አምሮባሃል ላሽሜው የመጣውን ምግብ እየበላ ነው አይደል ይለው፣ አምሮብኛል ይላል። በጣም እንጂ ሸቤ ቤት የሆቴል ምግብ ነው ወይም የሚያበሏችሁ ብሎ ይጠይቃል አሴም። ይልቅስ ፋያው እንዴት ነው ብሎ ሲጠይቅ አሟችኋል በእናት ይለዋል። አይደይሙም ወይ ሲለው አሴ በንዴት በጥፊ መተዋል። እንዴት እንደዚህ ትላለህ ብሎ አሴም በቁጣ ተናገረው። አሁን ትሄዳለህ አትሄድም ወይ ሲለው መሄድማ እሄዳለሁ ፋያው አይደብራቸውም ወይ ይላል። ለምንድን ነው የሚደብራቸው ያው ሸቤ ስለነበርኩ አጩኋቸው እንደሆነ ብዬ ነው ይላል አሴም። መጠየቃቸውማ የማይቀር ነው ግን ደግሞ እውነታውን መናገር ነው ይላል። ኧረ አልነግራቸውም ሸቤ የነበርኩ ብዬ ነው የምነግራቸው ይደብራል ይላል። ዛቢዎች እኮ ናቸው። አንዱ መንትፎ ሲሮጥ ጋማ ያሉኝ ይላል አሴም። ተኑጋ የተገኘ ሰሌጥ አብረታው ቀጣለል አሁን ለማንኛውም እንሄድ አሁን አንድ ደሞ ወደ ፋዘር ሲለው፣ አንቺ እንዴት ነው የሌለ አምሮብሻል ይላል። አምሮብኛ ያለ ይላል አሴም። ለፋ የሚመጣው ምግብ የፈደፈትሽ ነው እንዲህ የወዛሹ ይላል። ደሞ ፉንቃሽ የሌለ ነው ናፈቀችኝ ይላል የኔን ፉንቃ አንተ እንዴ! አንተ ምን ቤት ነህና የኔን ፉንቃ ምትናፍቀው? ይላለ። አንቲ ደግሞ ምንሽን ነው ያረዳ ቋንቋውን ይጠቀማል። ሸምሹም ክሴን ክሴን ከተባባል ፉንቃን ፉንቃ የናት ምን ችግር አለው አሁን ነው መሞቻ የደረሰው ብሎ አሴም የታለ ድንጋይ ራስክን ነው ምፈልጥል ብሎ ድንጋይ ይፈልግና የነሳና ያሯሩጠዋል። እኔ የሚያሳዝነኝ ፋዘርን ሳላሳክም ሸቢ መውረዴ ነው ብሎ ድንጋይ ይዞ እያሯሯጠው ወይዘሮ ሜላት እርግብ ወይዘሮ አስቴር የወይዘሮ ሜላት እናት እና ሃና ውጤቱን እየተጠባበቁ ነው። ወይዘሮ ሜላት ውጤት ለማምጣት ይህን ያክል ደግሞ ይሄ ለምንድን ነው የቆየው? ትላለች። አንቺ ደግሞ ለሁሉ ነገር ትቸኩ ያለች ትላለ የወይዘሮ አስቴርም እናትየዋ፣ አይ እንግዲህ ቀስ በይ ይሏታል ልጃቸውን። ወዲያውንም ዶክተሩም ውጤቱን ይዞ ይመጣል። ቆየሁባችሁ ይላል ዶክተሩ። አይ ምን ችግር አለ ስራ እኮ ነው ይላሉ። ወይዘሮ አስቴርም ውጤቱ እኛ ጋር ስለማይቀመጥ ሄጀ ላመጣ ሄጀ እኮ ነው ይላል። ዶክተሩም በጭንቀት እንደተወጠረ ያስታውቃል። አሁን ውጤቱን ንገረን ይላሉ ወይዘሮ አስቴር። እኔ ውጤቱን መናገር አልችልም እናንተው ከፍታችሁ ማየት ትችላላችሁ ቤታችሁ ወስዳችሁ ይላል። ዶክተሩም ወይዘሮ እርግብም ዶክተር አንተ አትነግረንም ወይ ትላለች። ከፍተህ አይተህ መናገር አትችልም ወይ? ትላለች ፈቃደኛ ከሆናችሁ ምንም ችግር የለም ይላል ዶክተሩም። ሀናንም ይጠይቃታል። ወይዘሮ ሜላት ግን የሀናን ልጅነት ስላልተቀበለች ዓይንሽ ላፈር ብላታለች። ምንድን ነው ደግሞ ሀናን የምትጠይቀው? ብላ ታጉረጠርጣለች። እሷ ደግሞ ምን ያገባታል ስትል ይሄ ውጤት እኮ የእሷም ነው፣ እሷን ደግሞ ፈቃደኛ መሆን አለባት ይላል ዶክተር ችግር የለውም ዶክተር፣ ልትነግረን ትችላለ፣ ትላለች ሃናም ካላችሁ፣ እሺ ብሎ የታሸገውን ፖስታ መቅደድ ጀመረ። እርግብን ከኋላ ተናት ኋላ ቆማ ለመተንፈስ አቅቷት ልቧ ቁርጥ ቁርጥ ይላል። በውጤቱ መሰረት ሀና የናንተ ልጅ አይደለችም ይላል ዶክተሩም። ከብዙ ሀሳብና ጭንቀት በኋላ ዶክተሩ ለመናገር ራሱ አቅቶት ነበረ። ወዲያውም እርግቤ በደስታ ተፍለቅልቃ ወይዘሮ ሜላትን ታቅፋታለ ወይዘሮ ሜላትም በደስታ እርግቤ ልጅ ናት እንዳለችው አሁን ተሳክቶላታል። ሀናም እንዴት ሊሆን ይችላል ብላ የወረቀቱን አንስታ ማየት ጀመረች። ነገር ግን ውጤት ስለተቀየረ ዲኤንኤው ስላስቀየሩት ሀና ልጅ እንዳልሆነች ነው የተነገረው የውሸት እርግቤ ልጅ ናት ተብላ እንግዲህ ዲኤን የሀና ወደ እርግቤ ተዛውሯል ማለት ነው። ናሙናው እንደሚያሳየው ከሆነ አንቺ የወይዘሮ ሜላት ቤተሰብ አይደለሽም ይላል። ሀናም ይሄ በፍጹም አይሆንም ትላለች። ሀናንም ወይዘሮ ሜላት እንግዲህ ምን ታደርጊዋለሽ? የሌባ አይነደረቃሉ አለች። ወይዘሮ ሜላት ወይዘሮ አስቴር ውስጣቸው ሀና ልጅ እንደሆነች ነው የተነገረው የነገራቸው የሆነ ሆነና አሁን እቺ ልጅ ናት ወይ ይለውና ዶክተርንም ይጠይቁታል። ውጤቱ እንደሚያሳየው እሷ የእናንተ ልጅ እንደሆነች ነው ይላል ዶክተሩም እርግብ ወይዘሮ ሜላትና ወይዘሮ መስፍን ልጅ ናት ይላል። ወይኔማ የደስ ያላለሽም ትላለች። እርግብም በጣም ልጄ ልጅነትሽን ትጠራጠር ያለሽ ይሄ በፍጹም ልክ አይደለም ይሄ በፍጹም ልክ አይደለም፣ ብላ ሀናም ወረቀቱን ጠረጴዛው ላይ ወርውራ ትወጣለች። ወይዘሮ አስቴር በጣም ነው ያዘኑት። ተረጋጊ ልጄ እያሉ አይናቸው ከእሷ ጋር ተከተለ። ዶክተሩም እንግዲህ ይህን ይመስላል በውጤቱ ተደሰታችሁም አዘናችሁም አላቅም። እኔ ግን እውነቱን አውቆ መቀመጡ ይሻላል ይላል። እርግቤም በጣም ደስ ብሎኛል፣ ቀላል ደስ ብሎኛል ትልና ዶክተሩንም ታቅፈዋለች። ሀሴና ቸምቹም አቶ ነዋሌን ሊጠይቁ የሀናን አባት ይመጣል። ሸምቶ ወይኔ ፋያው አሁን ሲያውኝ ይጠይቁኛል ብሎ ቸምቹም ስለፈራ አንተ አሁን እሳቸው አይለሙ አይለሙ አይሰሙ ምንድን ነው የሚጠይቁ ይላል። አሴም እንዴ ደየሙ እንዴ ይላል። ምንድን ነው የምታወራው ብሎ አሁንም አሴ ይቆጠዋል እና ምንድን ነው አይሰሙም አይለሙም ማለት ብሎ ይጠይቃል። ህክምናው ነው እንደዚህ ያደርጋቸው። ትናንትና የመጨረሻ ህክምና ብለው እንደዚህ ቆልፎ መጧቸው ይላል። አረ፣ ወይ ዶክተር እንጥራ እንዲህ ያሉም እኮ ይላል አሴም። አረ እባክህ ምንድን ነው የምታወራው? ቀጣይ ህክምና ሲደረጋላቸው ይነቃሉ ብሎኛል ዶክተሩ ይላል። እኔ ፋያው ያቺ ሀገር የምታንቀጠቅጥ ምላሳቸው ተያዘች አይደለ ይላል። እንደዚህ ታሞ ሙርት ይዝባቸዋል። አንተ ግን ጤነኛ ነው ወይ ይላል አሴም ታዲያ እንደዚህ ተኝተው ሙድካ ሊያስኩባቸው በጤና ጊዜያቸውማ አይቻሉም ይላል። ጭምጭ እንዴ ይሰማሉ እንዴ ይላል ጭምጩ፣ ወይስ ዛቦቹ ጭንቅላት መጥቶ ነው ነው ወይስ ደነዘዝኩ እኮ ይላል። ወይዘሮ ሜራትና እርግቤም ወይዘሮ አስቴር ውጭ ላይ ወጥተው የቻች በረባሪ የተጋለጠ የተላለች እርግብ እኔ ግን አልመሰለኝም። ቆይ ለማንኛውም አናክሬ አስለምጣ እዚህ ጠብቁኝ ትላለች ወይዘሮ አስቴር ደግሞ ልትሄጂ ነው ብላ ታጉረጠርጣለች። ወይዘሮ ሜላትም ልጅቷን ኗ ላናግራት ትፈልጋታለሁ ብላ ቻጅ በርባሪ እና ሌባን ምንድነው ምታናግራት ብላ ታፈጣለች። እንዳመጣለሽ አትናገሪ ብያለሁ ብለው ጥለዋት ይሄዳሉ። ወደ እሷ ሲመጡ ስማችሁን ለመጥራት ራሱ ሀና እ ስትል አያቴ ማለት ፈራሽ አይደል እማማ ማማበኝ ይሏታል። እኔ እንጃ ትላለች ሀናም ያላሰብሽው ነገር ስለገጠመች ነው ልጄ ይሏታል። እኔ እውነታውን ለማሳየት እንጂ እኔ ምንም አልመሰለኝም ትላለች። ቤተሰቡ ይሆናሉ ያልሻቸው ሰዎች ቤተሰቡ ሳይሆኑ ሲቀሩ ልብ ይሰብራል ይላሉ። ማማ እኔ በቀላሉ ልቤ በቀላሉ የሚሰበር አይደለም ትላለች። ለምን አትሰበርም ልጄ ይላሉ። እኔ የወይዘሮ ሜላት ልጅ ካልሆንኩ ብዬ የሚሰማኝ ስሜት የዚህን ያክል ሜላት ክፉ ነገር አድርጋብሻለ ማለት ነው በፍጹም ክፉ ነገር እንኳን አላደረገችኝ። ምንድን ነው ችግሩ ይላሉ ወይዘሮ አስቴር። እኔ እውነታውን እንዲታወቅ እንጂ የቤተሰብ ችግር የለብኝም። እኔ እናትም እህትም ወንድምም ሁሉን የሚሆን ነው ያለኝ አባት ትላለ። ይህን እሱ በጣም ጥሩ ነው ግን ደግሞ ሲሉ እማማ ምን ግን ብሎ ነገር የለም። ምርመራው የተገላቢጦች ሆኖ እኔ እንኳን ልጅ ሆኜ እንኳን ብሆን ኖሮ አባዬን ትቼ እናንተ ጋር አልኖርም ትላለች። ግን እርስዎ መልካም ሰውነት በጣም አመሰግናለሁ። እኔ ምን አደረግኩልሽ ልጄ? ሁኔታዎት እኮ እኔ ልጅ ልጅ እንደሆን ያስታውቅ ነበር እኮ ትላለችና እማማ አሁን እነ ወይዘሮ ሜላት እየጠበቁት ስለሆነች በቃ ፈጣሪ ብቻ አባትሽን ይማርልሽ ይሏታል። እማማ በጸሎት ያስቡኝ ትላለች። አንቺን በርቺ ብለው ወደነ ወይዘሮ ሜላት ጋ ይመጣሉ። እማዬ በጣም ነው ደስ ያለኝ ትላለች። ወይዘሮ አስቴርም ሲያዋቸው በቁጣ ምንድነው እንደዚህ መሆን? በቃ እንሄድ ይላሉ። ወይ እማዬ ተነስቶብቻል ዛሬ ብላ መንገዳቸውን ቀጣ። ሰላምና ሚኒሳም ምግብ እየሰሩ ስሜ ሰላምዬ ማለት ትለዋለች የያቴን ጨው እንዳጨምሪበት ይላታል። አያትነቷ ለአንተ ብቻ ነው ወይ ትለዋለች። የአንተ ብቻ ያታደረግካት እኮ አንቺ ልጅ የሌለ ነው፣ ሰሞኑን ወሬ ያበዛሹ ይላታል። እኔም ለምን ምንይሳ፣ ከሀናና ከእርግቤ ማንናቸው እህታችን ብትሆን ደስ ይልሃል? እኔ ጠንቋይ አልጠይቅ አልቀልብ ይላል። ምንይሳም ምናልባት እማዬ የምትቀልበው ጠንቋይ ነግሮ ከሆነ ብዬ ነው። ይመስልሃል እህታችን የሚሆነው እኔ ሀና ትመስለኛለች ማለት። በምን አወቅሽ ይላታል። ሀና ስናውቃት እኮ የዚህን ያክል እውነት ነገር ሳትይዝ የምትሟገት ልጅ አይደለች። ቢሆንም እርግብም እኮ እውነት ሳትይዝ እንደዚህ የምታደርግ አይመስለኝም ይላል። ማለት እርግብን ነው የመረጥከው ማለት ነው። እውነት ለመናገር ሀና ህቴ ብትሆን ደስ ይለኛል። ለምን ስትለው እርግብ እንዳንቺ አይነት ጸባይ ነው ያላት። ሀና ደግሞ እርግት ያለች ናት ሀና ግን የተለየች አስታዋይ ሴት ናት ይላል። እኔ እኮ ቁም ነገር ነው መዋራህ እያለች ሰላም። ዶክተሩን ቁጭ ብሎ ዲኤንኤውን በሀሳቡ ትዛለው እንዴት አድርጎ እንደቀየረው፣ ድንገት አንድ ሰው ይገባና ቢሮ ያስፈራረዋል። እሱም በፍራቻ እንዴት እዚህ ገባ ብሎ ሲንቀጠቀጥ፣ አንተን ፈልጌ ነው ይላል ሰውየው። ዲኤንኤውን እንዲቀይረው ማስጠንቀቂያ ይሰጠዋል። ለዚያውም በእጩኛው ነበረ ያስፈራራው በሚያገባት በሚወዳት በፍቅረኛው ስላስፈራራው ውጤቱን አሳየኝ ሲለው ውጤቱን ይገኮ አይቆይም፣ ሰዎቹ ይዞት ሄደዋል ይላል። ያላደረግከውስ እንደሆነ ሲለው ስታስበው ነፍሴን አስይዤ ቁማር የምጫወት ይመስልሃሉ ይላል ዶክተሩ በፍራቻ ከስር ከመሰረቱ በደንብ አስባበት ስለሆነ፣ ወይዘሮ ባዮሽ የላከችው ሰውዬ ዶክተሩን ሲከታተለው ቆይቶ ነበር። ዲኤን ኤኑን እንዲያስቀይረው የቻለው አንድ በጩኛው እያስፈራራው ዲኤንኤኑን ቀይሮታል። እስከ መጨረሻው ሃና የወይዘሮ ሚላት ልጅ እንዳትሆን አድርጓታል። በመጨረሻ ሰዓት ራሱ ዶክተሩ በፍራቻው ወረቀቱን እያየ ነበር። ድንገት ይገባበትና የቅርታ ቆየው ብህደል ይለዋል። ሽጉጥ እስከ ማውጣት ድረስ ደርሶበታል። ስለዚህ ዲኤንኤኑን ይቀይረዋል የዛን ሰዓት ማለት ነው። እኔ ባልመጣ ናሙናው ልትተወው ነበር አይደለ? አይ የቱ ናሙና ብሎ ብዙ ታሰበ፣ ወደዛ ወደዚህ ካለ በኋላ ዶክተሩን በድንጋጤ ውጤቱን ናሙና ነዋ ሲለው ሽጉጥ አውጥቶ ሲያስፈራራው አሁን እኮ ሊቀይረው ነበር ይላል። በመጨረሻ ሰዓት ነበር የቀየረው። ውጤቱ ተፍቅረኛ ምኗን ትወድለታለህ ይለዋል። በእርግጥ የመመርጠው ነገር ባይኖርም ጸጉሯን ይለዋል። እንግዲያውስ ጸጉሯን ላጭች ላምጣልህ ወይስ ይህንን ትቀይረዋለህ ይለዋል። ትንሽ ነርፈም ሆኜ ነው በቃ እቀይረዋለሁ ብሎ ዶክተሩም ይንተባተባል። አሴና ቸምቹም ስፖርት እያሰራው በቁጥር ይቆጥራል አሴ። ወዲያው ሀና ትመጣለች ከውጪ ቸምቹ ተጠፋ ትንሽ ስለከረመ ሀናም እቅፍ ታደርገዋለች ቸምቹ ትልና አሴ ታዲያ በንዴት አይኑን ያጉረጠርጣል። ቸምቹም ሆነ ብሎ እየቀለደ ሀናን እቅፍ አድርጎ አሴን እየተመለከተ ብላችሁ ብላችሁ ጅምቤት አደረጋችሁ ትላለች። ሆስፒታሉን ደግሞ የጠፍተ ከርመ ነው ስትለው ይሄ ቢቢሲ አልነገረሽም ወይ? ማነው ቢቢሲ? አሴ ነው ትላለች። ታዲያም ግን አባይ እንዴት አልነቃም ትላለች። አልነቃም አይን አይናቸውን እያየን ነበር ብሎ አሴ ይመልስላታል። ወዲያውኑም ቁጭ በይልና እንዴት ሆንሽ? እንዴት ምርመራው ሲላት የምርመራው ውጤት ብሎ ሲጠይቃት አልሆነም ማለት እኔ ሰዎቹ ልጅ ሆኜ አልተገኘሁም። እንዴት ቸምቹም ፎቶ ለሰጠው ልጅ ስልክ ይደውልለታል፣ እንዲገናኙም ይቀጣጠራሉ። ከተገናኙም በኋላ እንዴት እንዴት አደረገኛለ ሲለው እኔን ከጨዋታው ውጪ አድርገውኛል፣ ቀላል ሰው አይደለችም ሴትዮዋ ይለዋል። ቢቀርብህ ይሻላል ብሎ ሲለው በካልቾ ብሎ ይጥለዋል። ለዛሬው በዚያ ብቅ ተናል። የቀጣይ ደግሞ አብረን እናያለን። ሰናይ ቆይታ ይሆንላችሁ።